ዓመታት በፊት ዓለም እያያቸው በጥፊ የተመቱት የፈረንሳዩ ፕሬዝዳንት ማክሮን ሰሞኑ ሚስቶ ሚስታቸው ደግማቸዋለች። በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና በባለቤታቸው ብርጌት ማክሮን መካከል አንድ አርዕስተ ዜናዎችን ቀስቅሷል። የተሰራጨው የቪዲዮ ምስል እንደሚያሳየው ቀዳማዊ መቤት ባለቤታቸውን ከፕሬዝዳንት አውሮፕላን ሲወርዱ በጥፊ ሲመቱ የሚያሳይ ሲሆን ጥንዶቹ ሲጣሉ ተብሎ ተነግሯል። ለደቡብ ምስራቅ እስያ ጉብኝት ቬትናም ሲደርሱ የፈረንሳዩ ፕሬዝዳንት ኢማኑዌል ማክሮንና ባለቤታቸው ብሪጌት ጃቸው ሲደርስ የፈረንሳዩ ፕሬዝዳንት ኢማኑዌል ማክሮንን ብሪጌት በጥፊ ሲመቱ ያሳያል። ማክሮን ለጊዜው የተገረመ ይመስላል። ነገር ግን በፍጥነት ወደ መረጋጋት ማዕበል ተመልሷል። ከዚያ በኋላ ጥንዶቹ ለኦፊሴላዊ መስተንግዶ በአውሮፕላኑ ሲወርዱ ቢርጌት የባሏን የተዘረጋውን ገንድ አልጨብጥ ስትል ታይታለች። ይህ ምልክት ትኩረቱን እንቆቅልሹን እየጨመረና በማህበራዊ ድረ ገጾች ላይ ብዙ አስተያየቶችን አስነስቷል። ኢማኑኤል ማክሮን በጥፊ መመታት አዲስ አይደለም። በደቡብ ምስራቅ ፈረንሳይ በተደረገው አንድ ፋዊ ጉብኝት አንድ ሰው የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮን በጥፊ ሲመታው ያሳይ ነበር። ኢማኑኤል ማክሮን ከቫለንስ ከተማ ወደ ታይን ሄርሚቴጅ በሚያደርጉት ጉዞ ጊዜ በጥፊ ተጭሏል። በማህበራዊ ድረ ገጾች ላይ በሚሰራጭው ቪዲዮ አረንጓዴ ቲሸርት የለበሰ ሰው መኮንኖችን በፍጥነት ወደ ውስጥ ከመግባታቸው በፊት ማክሮንን በጥፊ መታው። ፈረንሳይ ፕሬዝደንት ጠባቂዎች ማክሮንን ጎትተው ወጡት። ባለስልጣናቱ በአደጋ ምክንያት ሁለት ሰዎችን በቁጥጥር ስር ማዋላቸውን የፈረንሳይ ሚዲያ ዘግቧል። ሰሞኑንም በገዛ ባለቤታቸው በጥፊ መመታታቸው ይሄ ሰው ልማዱ ነው ወይ ያስብላል። አንዳንዶች የስላቅ ቃል እንደሚጠቀሙት አስተማሪ ተማሪውን የመቅጣት መብት አለው ይላሉ። ይሄን የሚሉትም ኢማኑኤል ማክሮን የብርጊት ተማሪ ስለነበሩ ነው። ለአመት የምትበልጣቸውን ሚስታቸውን ያገቡት ኢማኑኤል ማክሮን ከባላቸው አስኮብልለው ነው ይባላል። እናም ለኢማኑኤል ማክሮን ሚስቶች ሚስታቸው ብቻ ሳትሆን እንደ እናትም እንዳስተማሪም ነች ይላሉ ይገኛሉ።